ወገኖቼ እግዚአብሔር ዝም ሲል ቀኑ በጣም አጭር ለሊቱ ደግሞ በጣም ረጅም ይሆናል። እግዚአብሔር ዝም ሲል ያ አጭሩ ቀን በጣም ሞቃታማ ይሆናል። ያ ረጅሙ ለሊት ደግሞ በጣም ብር ዳማ ይሆናል። እግዚአብሔር ዝም ሲል ብቸኝነት ይሰማናል። እግዚአብሔር ዝም ሲል በልተን ሁሉ ይርበናል፣ ጠጥተን ሁሉ ይጠማናል። ይህ አይነት ዝብርቅርቅ ያለ የስሜት ሁኔታ ውስጥ ነው የምንገባው። ምክንያቱም ዝም ያለው አንድ ብሎ የምናቀው የትምህርት ቤት ጓደኛችን ወይም የቤተሰባችን አባል ሳይሆን የህይወታችን መገኛ፣ የማንነታችን ትርጉም የሆነው እግዚአብሔር ስለሆነ፣ እያንዳንዱ ሰው አምላኩ እግዚአብሔር እንዲናገረው፣ እንዲያወራው፣ ድምፁን እንዲያሰማው ይፈልጋል። ስለዚህ እግዚአብሔር ዝም በሚልበት ጊዜ በጣም ነው ብቸኝነት የሚሰማን። እግዚአብሔር ዝም በሚልበት ጊዜ እኛ በ ሰዎች ላይ እንቆጣለን፣ በሚስታችን ላይ እንጮሃለን። እግዚአብሔር ዝም በሚልበት ጊዜ በፓስተራችን ላይ ሁሉ ተስፋ እስኪንቆርጥ ድረስ እንደርሳል። በሚያገለግሉን አገልጋዮች ላይ በህይወታችን ላይ አንዳችም የሆነ ውጤት እያላመጡ እንደሆነ ይሰማናል። እሱ ብቻ አይደለም፣ አብረውን በሚሰሩ ሰዎች ሁሉ እንበሳጫለን። ምክንያቱም እግዚአብሔር ዝም ብሎናል። ወዳጆቼ፣ እግዚአብሔር ዝም ካላችሁ የትኛውም ወዳጅ አያናገራችሁ። ይህ የትኛውም ሰው የቃል ብዛት ልባችሁን አያሳርፈውም፣ ስብራታችሁን አይጠግነውም፣ ሀዘናችሁን አይወስደውም። እግዚአብሔር ዝም ብሎ ሲል እንዴትም ባለ የጥበብ ጥልቀት ጥያቄያችሁ ጉዳይ ሊነካላችሁ አይችልም። እነዚህ ነገሮች ብቻ ሆነው እንኳን ቢሆን ጥሩ ነበረ። ነገር ግን ከሰዎች ከቤተሰቦቻችን፣ ከአገልጋዮች ሁሉ ባለፈ በራሱ በእግዚአብሔር ላይ እናማረራል። እዮ በየትኛውም አቅጣጫ እግዚአብሔርን ማየት አቅቶታል። ወደ ምስራቅ ብሄድ እሱ በዛ የለም። ወደ ምዕራ ብሔር አላገኘውም። ወደ ሰሜን እየሰራ አላየውም። ወደ ደቡብማ ሲዞር ተብዘው አይገኝም። እግዚአብሔርም በሁሉ አቅጣጫ ፈልጎት ሊያገኘው አልቻል። በህይወቱ ደግሞ ከባባድ የሆኑ ጉዳዮች መጥተዋል። ለዚህ ጥያቄ መልስ እንዲሰጠው ነው እግዚአብሔርን የሚፈልገው። ስለዚህ እግዚአብሔር ዝም ሲለን እናጎረመርማለን። ስናጎረመርም ደግሞ የምናነሳቸው ጉዳዮች አሉ። በህይወቴ የማትሰራው ለምንድን ነው እንላል። በህይወቴ ስትሰራ የማላየው ለምንድን ነው? እግዚአብሔር ነ የሰጠኝ ተስፋ የማይፈጸመው ለምንድን ነው ነገሮቼ እንዲህ የሚበላሹት ለምንድን ነው ለምንድን ነው ድምፅን የማታሰማኝ ሕያው አምላክ ነህ አንተ የምትሰራ ነህ አንተ በሌሎች ሰዎች ህይወት በተጨባጭ ስትሰራ አይቻለሁ እያየው ነው ሰዎች እየመሰከሩ ነው ከኔ በፊትም ከኔ በኋላም የመጡ ሰዎች አድርግህልኛልና ለዘላለም አመሰግናለሁ ብሎ ሲመሰክሩ የበይ ተመልካችን መሆን እስከ መቼ ድረስ ነው እናጉረመርማለን ለምንድን ነው እግዚአብሔር በህይወቴ የማትሰራው ምክንያቱም እንደ ክርስቲያን እግዚአብሔር እንደሚያምን ሰው እሱ እንደተከተለ ሰው እግዚአብሔር ሲሰራ ማየት የየትኛውም ክርስቲያን ናፍቆት ነው የዘጋውን ሲከ የተሰበረውን ሲጠግም የሌለውን ሲያመጣ የሞተውን ሲቀሰቅስ እንደዚህ ባለ ሁኔታ እግዚአብሔር በተጨባጭ

የሰማቸውን ስሜት የሚያውቁት እግዚአብሔር ዝም ብሏቸው የሚያውቅ ሰዎች ናቸው። አናግሮ ምርማለን። እግዚአብሔር ዝም ሲለን፣ ምክንያቱም ዘምረናል፣ ተማምነንበታል፣ ያድናል ብለናል። አምላኬ ነው ብለናል። ይቅርብን ብለናል። ወርሱም፣ ቅርሱም ይቅር ብለን የተከተልነው በሱ ምክንያት ከቤተሰቡም ከጓደኞችም የተቀነሰን ብዙ ነን። እንደዛ የህይወታችን ጉዳይ መልስ እንዳልሰጠን መገኘቱ በጣም ቅርባችን እንዳልነበረ። ታዲያ አሁን ሰማይ ዝም ምድር ዝም ሁሉ ብረትና ናስ ሲሆን እግዚአብሔር ዝም እንኳን እኳን አይደለም እግዚአብሔር የሰውም ዝምት ያስፈራ። እነዛ ቤታቸውና አፋቸው በምስጋና የሞላላቸው ሰዎች ቤታቸው የልልታ ድንኳን የሆኑላቸው ሰዎች እግዚአብሔር ሲሰራ ተብሮ ሲያወጣቸው እግዚአብሔር አምላክ ሲያስነሳቸው እግዚአብሔር ጥያቄያቸውን ሲመልስ ቋጠሯቸውን ሲፈታ ጉድለታቸውን ሲሞላ የማያቸው ሰዎች በረዥምና ጥልቅ በሆነ ዝምታው ሆኜ ከኔ የሚለዩት በምንድን ነው? ብዬ እንዳልን ልክ እነሱም እንደኔ ኃጢአት ይሰራሉ ና አንድ ኤክስፔክት ነበረን። በዚህ ዓመት እግዚአብሔር ለጥያቄያችን መልስ እንደሚሰጥና ሁኔታዎቻችን እንደሚቀያየሩ ለዚህም ደግሞ ተፈላጊው ጉዳይ እኛ በእግዚአብሔር ምሪት መንቀሳቀሳችን ስለሆነ እንደ ከዚህ በፊቱ በልምድ አልሄድም፣ በመሰለኝ አልሄድም፣ በደሳለኝ አልሄድም እንዳለኝ ይገባለው ከዛም ጥያቄን ይመልሳል፣ ሁኔታዎች ይቀየራሉ ብለን ጠብቀን የነበረን ሰዎች ብዙ ነን። ውስጥ ስንሆን እግዚአብሔር በፍጹም የራቀንም ይመስለናል። ወዳጆች ወዳጆቼ፣ የእሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማል። አማይ ክርስቲያን መንፈሳዊነት ሁሉ አይሰማል። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን፣ ለእኛ ቦታ የሌለን፣ ለእኛ ፍቅር የሌለን፣ ሌሎቹ በጠቅላላ ልጆች፣ እኛ ደግሞ የእንጀራ ልጆች የሆንን ይመስለናል። ስለዚህ የተለያዩ ሀሳቦች በአይምሯችን ስናወጣ ስናወርድ ያለን ቀን እንፍና ጥራት። አሁን እየሆነ ያለው ነገር እኔ አላውቀውም። እየሄድኩበት ያለው መንገድ እኔ ግልጽ አይደለም። እንዴትም ይሁን እየሄድኩበት ያለው መንገድ ግን እሱ ያውቀዋል። እየሄድኩት ያለው ባጋጣሚ አይደለም። ባቦ ሰጥ አይደለም። ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን፣ የማይወደን፣ ወይም ደግሞ እየቀጣን፣ ወይም መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን፣ እነዚህ ሁሉ የኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለዚህ በዝምታ ውስጥ በምንሆንበት ጊዜ ወጌት ይሄንን ትምህርት ይሄ ለሕይወታችሁ ስጦታ እንዲሆንልኝ የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው ምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይቀጥል ይችላል። ብትጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ። በእያንዳንዳችን ህይወት ውስጥ የተለያዩ ወቅቶች አሉ። እነዚህ ወቅቶች ደግሞ የራሳቸው የሆነ ዓላማ አላቸው። የንግግር ጊዜ ብቻ ሳይሆን የዝምታ ጊዜ፣ የመሰብሰብ ጊዜ ብቻ ሳይሆን የማረፍም ጊዜ እንዳለው መጽሐፍ ቅዱስ ይነግረናል። በዋነኛነት አስተሳሰቡን ከእግዚአብሔር ጊዜ ጋር የማያስማማ ሰው እግዚአብሔር ሊሰራ ሲነሳ እሱ ይቀመጣል፣ እግዚአብሔር ደግሞ ሲያርፍ እሱ ይቆማል። ከእግዚአብሔር ጋር ይተላለፋል፣ ወይም ደግሞ በሚያልፍባቸው ወቅቶች ውስጥ ከማትረፍ ይልቅ እየከሰረ ያልፋል። በጣም ኢምፖርታንት የሆነው ነገር ቢኖር አስተሳሰባችሁን ሁል ጊዜም ከእግዚአብሔር ወቅት ጋር አጀስት ማድረግ መልመድ መቻል አለባችሁ። እንደ ክርስቲያን የተለያዩ ወቅቶች በህይወታችሁ ይፈራረቃል። የማግኘት ብቻ ሳይሆን የማጣት፣ የመውጣት ብቻ ሳይሆን የመውረድ፣ የመስራት ብቻ አይደለም ከስራም ደግሞ የማረፍ፣ የወዳጅነት ብቻ አይደለም በሰልፍና በጠላቶች ውስጥ የማለፍ የእኛን አስተሳሰብ ወቅቶቹ መምጣታቸው ካልቀረ፣ ለምሳሌ የበጋው ጊዜ አልፎ ክረምት መምጣቱ ግዴታ ከሆነ የማታልፉት ጉዳይ ከሆነ ወይም ደግሞ ተጠልላችሁ ወይም ደግሞ የሆነ ቦታ ባላየ የምታልፉት ጉዳይ አይደለም፣ የግድ ወደዳችሁም ጠላችሁም ወቅቶች ይፈራረቃሉ፣ ወቅቶች ይመጣል። ስለዚህ እናንተ ማድረግ ያለባችሁ ለማይቀረው ወቅት ራሳችሁን፣ አስተሳሰባችሁን፣ አለባበሳችሁን ማስተካከል ነው። አንድ የሆነ የማይቀር ወቅት አለ በህይወታችሁ። ለዚህ ደግሞ መሸሽ አይደለም፣ ለሚያዋጣችሁ አስተሳሰባችሁን ለእግዚአብሔር ጊዜና ወቅት ማስማማትና ማስተካከል ነው። ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ

ያደረገው ሶስት መቶ ቀበሮ ይዘው እሳት ላያቸው ላይ ለክሶ የፍልስጤምን እርሻ ያቃጠለው ሳምሶን አይኑን አውጥቶ መሳለቂያ ሲያደርጉት እንደገና እግዚአብሔር አምላክ ሊሰራው ሲፈልግ በረዥም የዝምታ ጊዜ ውስጥ አስገባው። እንደገና የኃይላችንን ቦታ እየነካካው ነው። እንደገና ጸጉራችን ሊያቆጠቁት ነው። እንደገና የወደቁ ነገሮቻችንን ልናነሳ ነው። እንደገና እየሰራው ነው እንዳትረሳ። እግዚአብሔር ዝም ሲል እግዚአብሔርን ተከትሎ ቤተሰብ ዝም ይላል፣ ጎረቤት ዝም ይላል፣ አገልጋዮች ዝም ይላሉ። የዛን ጊዜ እጠልቶ ካይደለም ተጣልቶ ካይደለም ረስቶ ካይደለም ችላ ብሎ አይደለም ያንተን ነገር ከወደቀበት ለማንሳት እግዚአብሔር በስራ ላይ ነው የሚል ሰው አሜን ይባል። ከምታቀው አንተነት ውስጥ የማታቀው ሌላ ማንነት፣ ከለመዱት የአንተ ሁኔታ ውስጥ ያልተለመደ አኖይንቲንግ፣ ያልተለመደ ትምህርት፣ ያልተለመደ ዝማሬ፣ ያልተለመደ የማይደገም አዲስ አሰራር እግዚአብሔር በዛ ዝምታ ውስጥ ኤክስትራክት እያደረገ እያወጣ ነው የሚል ሰው አሜን ይበለይ። ምክንያቱም እግዚአብሔር ጋር ዩ ዘንድ ስሮ የለም። ሲደክመ አይጥልህም፣ ሲያቅትህ አይረሳህም። እግዚአብሔር ጋር ጭካኔ የለም። እግዚአብሔር የአንተን ቦታ የሚተካለን ሌላ ሰው የለውም። አንድ አንተነ ያለው አንተን የሚመስል አንድ ልጅ ያለው አንተ ብቻ ነህ። አንተም ደግሞ የደም ዋጋ ተከፍሎብሃል። መጽሐፍ ሲናገር በብራ እንደዚህ ይላል። አልጥልህም አለ ከቶም አልተውህም አለ። ታዲያ አልጥልህም ከቶም አልተ እግዚአብሔር ዝም ካለ እዛ ጉዳይ ውስጥ እንደገና የሚባል ምራፍ አለ። እንደገና የሚባል ምራፍ አለ። እንደውም እግዚአብሔር እንደገና ሲያስነሳ ከዚህ በፊት ሰርቶብህ በማያጠው ልክ ነው የሚሰራበት። ከዚህ በፊት ባልተገለጠው ልክ ነው የሚገለጠው። በዚህ በፊት ባልመጣበት መከር ነው የሚመጣው። እግዚአብሔር አምላክ ጠላቶችን ያዋርዳቸዋል። ለሚንፈል የሳቁብህ እነሳቁብህ አይቀሩም። ያፌዙብህ እናፌዙብህ አይቀሩም። ወድቀ ዝም ነው ሰወድቅ ዝም አለኝ ያልክ ሰው አ ስትወድቅ ዝም ያለለም መሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትህን እየሰራው ነው እግዚአብሔር መነሳትህን እየሰራው ነው እግዚአብሔር ዝም ብሎ አይደለም እግዚአብሔር ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ እንደገና የወዳደቀውን እስኪያነሳሳው የደካከመውን እስኪያበረታው የዛገውን እስኪያስለቀቀው ዝም አለ እንጂ ይገርማል የወዳደቀውን አነሳስተው ከተማውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ከአንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ እንደ ቀድሞ ሳይሆን ሲቀር አቅማችን ሲደክም፣ ፍጥነታችን ሲገታ፣ እውቀታችን የሞኝነትና የዋህነት ሲሆንብን፣ የዛን ጊዜ እግዚአብሔር አምላክ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው እርሱ ዝም ብሏል ማለት ስራውን አቁሟል ማለት አይደለም። በአንተ ውስጥ እየሰራ ነው። መጣል ያለብን እያስጣለ ነው። መተው ያለብን እያስተወ ነው። መርሳት ያለብን እያስረሳ ነው። ማጥፋት ያለበትን እያጠፋ ነው። መጻፍ ያለበትን እየጻፈ ነው። ባህሪያችንን እየቀረጸው ነው። አገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ በእግዚአብሔር ምሪት ተንቀሳቅሳችሁ አንድና ሁለት ሶስት ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች፣ ለሁሉም ጊዜ አለው፣ ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር ሰባት ላይ መክብብ ሶስት እንደዚህ ይላል ለዝምታም ጊዜ ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ብቻ ሳይሆን ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ብቻ ሳይሆን የቀድሞውን የሚያፈርስበት መዶሻው፣ የወደፊቱን የሚያመላክትበት ጥቅሻው። ሌዊ ሕፃን በነበረ ጊዜ ሲያለቅስ ወዲያው እናትየው አፈፍ አርጋ እቅፎ ውስጥ አስገባውና ጡት ሰጠዋለች። እያደገ ሲመጣ ሲያለቅስ ዝም ትለዋለች። እንደ ልጅነቱ እንደ ሕፃንነቱ ጊዜ ሲያለቅስ ብድግ እያደረገች እቅፍ ውስጥ እያስገባች ጡት አሰጠውም። ያለቅሳል፣ ያለቅሳል፣ ዝም ይቀይራሉ። እግዚአብሔር በክርስትና ህይወታችን እንድናድግ ሲፈልግ በአብዛኛው ተመራጭ የሚያደርገው ዝምታው። ምክንያቱም እናትየው ዝም ስትል እንዲጥል የምትፈልገው ጉዳይ፣ እንዲተው የምትፈልገው ጉዳይ፣ ልክ እንዳልሆነ እንዲገባው የምትፈልገው ጉዳይ እግዚአብሔር ዝም ሲል እያጠራንና ወደ ሀሳቡ እየጠራን የሆነ የህይወት አጣብቂ ምዕራፍ ውስጥ ይከተንና፣ ዊዝድሮዋል መሙዳት ያለባቸውን ፍሬንዶች ያሰናብታቸዋል። እንደ ልጅ አንቀልባ ከላያችን ላይ አልወርድ ያሉ ሰዎችን ምክንያቱም ያወርደዋል ይሄን ብሩን ያወርደዋል። ዶላሩን ያወርደዋል ብዙ ነገር ወደ ኪሳችን ስለሚወርድ አንዳንድ ከህይወታችን ላይ መወገድ ያለባቸው ሰዎች አይወርዱም ከጀርባችን ላይ ስለዚህ የጉዳዩን ቧንቧ ይዘገዋል ልክ አጣብቂኝና ጠኔ ውስጥ እንደገባን ሲገባቸው ቀጣይ ገባሽ እኛ እንዳልሆን ሲያጉ ሳይሻገር ወራጅ አለ ብሎ ይወርዳል ይገርማል እግዚአብሔር አምላክ አላስፈላጊ የሆኑ ሰዎችን ከህይወታችን ያወጣቸው ዝምተው እስከትሆን ምክንያቱም እግዚአብሔር ዝም ካለ ሰውም አያነግርም አላወክም እንጂ እግዚአብሔር ዝም

መቶ ኪሎ የነበረው ጤፍ ዘጠና ኪሎ ይገባል። አስር ኪሎ እብቅ ነው። እንደዛ ነው የሚያደርግ እግዚአብሔር አምላክ። ሰብስታንስ የሌላቸው ገለባና እብቅ የሆነ ዝም ብሎ ኪሎ ብቻ በህይወት ክላይ የጠቀጠቀ ነገር በጠቅላላ ዝም ተውስጥ ይከትህና መታ መታ መታ መታ ያደርጋል። ለመሰለ እንዴ፣ ስራ ፈተህ ቤት ቁጭ ስትል እንዴት እግዚአብሔር ዝም ይላል? ቴ አንተኮ ብሪላንት ተ ጭንቅላት ነው ያለ ከሰው ጋር ተግባቢ ነህ ምናም ምናምን እና እንጆ ፌዛው ታደርግና

ጊዜ አስተሳሰባችሁን ካላስተካከላችሁት ትተላለፉበትና የምትፈወሱበት ጊዜ የምትሰበሩበት፣ የምትነሱበት ጊዜ የምትወድቁበት ይሆንባቸዋል። ሰው ከወቅቱ ጋር አለባበሱን እንደሚያስማማ ከእግዚአብሔር ጊዜ ጋር ማስማማት አለባት እግዚአብሔር ዳዊት ከተቀባ በኋላ ጫካ ለጫካ ዋሻ ለዋሻ በዝምታ ውስጥ ለዙፋን ሲያዘጋጀው እንደነበረ የዝግጅት ጊዜ ነው የእግዚአብሔር ዝምታ ምክንያቱም በሚቀጥለው ሲዝን የሚያወርደው አለ ስለዚህ በሚያወርደው ፋንታ የሚያወጣውን እግዚአብሔር በዝምታ ውስጥ ነው የሚሰራው እግዚአብሔር ዝም ሲል የዝምታው ጊዜ የመጣል ጊዜ አይደለም የመረሳት ጊዜ አይደለም የመሰራት ጊዜ ነው ስለ ልጆቻችሁ ዝም ያላችሁ ስለ ትዳራችሁ ዝም ያላችሁ ስለ ህይወታችሁ ስለ ስራችሁ ስለ ጤናችሁ ዝም ያላችሁ ይሄ ጊዜ እግዚአብሔር ለእናንተ ጊዜ ስላጣ ምናምን እንዳይመስለ። ስለማይወዳችሁ አይደለም፣ ጥሏችሁ አይደለም። ትርፍ ሰው የለውም እግዚአብሔር። እግዚአብሔር ስልጣን፣ ቦታ፣ አቅም በሰጣችሁ ጊዜ የጠቀማቸዋቸውና ውለታ ያደርጋችሁላቸው ሰዎች ሁሉ ያለ እውነት ያለ ፍትህ ስትወነጀሉና ስፍራችሁን አታችሁ የማይሆኑ ሁኔታ ውስጥ ስትገቡ ዝም ይላሉ። ዮሴፍ ህልማቸውን የፈታላቸው እነዛ ሁለት ጠጅ አሳላፊዎች እንኳን ረሱት። ዮሴፍን ቢያስታውሱት የነሱ ብርሌ አለቅላቂ ነበር የሚያደርጉት። ውለታ ያረክላቸው ሰዎች ሁሉ እንዲረሱ ነው የሚያደርጋቸው። ምክንያቱም እግዚአብሔር ዝም ሲል ለተሻለ ጉዳይ፣ ለተሻለ ፕሮሞሽን ዝም ሰሪው። ክብሩን ሊወስድ ሲፈልግ ከሰው ሁሉ ደብቆ ይሰረዋል። ከማንም ሳይማከር ይሰራዋል። ከጓደኞች ከጎረቤቶች ሳይማከር ይሰራዋል። ወደቀ ብለው ያሉ ሰዎች ይገርመሃል፣ ዋጋው ውድ በሆነ ክብር እግዚአብሔር ደግሞ ያነሳዋል። ዛሬ እነግርሃለሁ በኢየሱስ ስም የተበላሸብ ነገር እንደገና ይ ይሰራ። የተበላሸው ነገር እንደገና ይሰራ። የወደቀው ነገር እንደገና ይነሳ። የእግዚአብሔር የዝምታው ጊዜ የማማረር ጊዜ አይደለም። አስተሳሰብን አስተካክል። ለእግዚአብሔር ሀሳብ የመማረር ጊዜ ነው። በጦር ሜዳ ሁለት እጆቹን አንስቶ እንደሚማረክ ምርኮኛ እግዚአብሔር በዝምታ ውስጥ ትጥቀን ያስፈታ። ጠቅላል ቀበቶህን ያስወልቃል። ዲግሪህን ያስቀምጠዋል። ትግርህን ያስቀምጠዋል። እግዚአብሔር ዝም የሚል እስከ መቼ መሰለ ለሀሳቡ ውስጥ ክትማረክ ጊዜ ድረስ

ሰማይ ዝም ሲል እግዚአብሔር ጸጥ ሲል ምን እያለ መሰለ? በዛ ጊዜ ለሕይወት በጣም አስፈላጊው እኔ ነኝ እያለ ነው። አስፈላጊው ጓደኞች አይደለም። አስፈላጊው ብርህ አይደለም። አስፈላጊው ልብስ አይደለም። እኔ ነኝ በጣም ማስፈልግ እያለ ነው። ስለዚህ ኖቲስ ታደርጋለህ። ምንድነው የጎደለኝ ማለት ትጀምራለህ። በልቼ ካልጠገብኩ፣ ጠልቼ ከጠማኝ፣ በሰው መካከል ሆኜ ብቸኝነት ከተሰማኝ ምንድን ነው የቱጋ ነው የሳትኩት ማለት ትጀምራለህ። እግዚአብሔር በቤት እንዳለው እንዳንዱ እቃ እንዳይሰማ፣ እግዚአብሔር በሕይወት እንዳሉት እንዳንዱ ጓደኞች እንዳይሰማ እሱ አባል አይደለም ለካ እሱ እንዳንዱ ቤቴ እንዳለው እቃ አይደለም ለካ። እኔ ቤት ውስጥ ባይኖር የማያኖረኝ ምንም ነገር የለም። ባይኖርም ማያኖረኝ እሱ ብቻ። በቤቴ ውስጥ ያሉ ነገሮች ባይኖሩም እኖራለሁ፣ እሱ ከሌለ ግን አልኖርም። አሁን ያገኘሁትን ነገር ባጣ እኖራለሁ፣ እሱ ከሌለ ግን አልኖርም። ዝምታው ሲዳስሰን ባይሰማንም አጥርተን ማየት የምንጀምርበት ጊዜ ነው። በድንግዝግዝ ነበር የምታየው ከዚህ በፊት ይገርማል። ሰዎች እንደ ዛፍ ሲንቀሳቀሱ ነበር የምታየው። አሁን ግን እንደሱ አታይም። በዝምታ ውስጥ የሆነ ነገርን አንስቶላል ገፎላል። አላወቅም እንጂ ይገርማል። ህይወት እንደ ቀርዋር ለሚታይ ጥርት ብሎ ነው የሚታይ። በዝምታ ውስጥ ፍቅራችን የሚያድግበት ጊዜ መቼ መሰላችሁ? እኔ ከተያዝኩበት መንጭቅ የወጣሁት ሰዎች እንደዚህ ጠርተው እንደዚህ ቁጭ አድርገው አንተ አገልጋይ አይደለም የእሱን ድምፅ ከልክሎኝ ዝም አስብሎኝ ሴጣ ሌሎች ያናግርብኛል ከእኔ ጋር እንደሆነ እግዚአብሔርን የሚያረጋግጥልኝ ያለሁበት ሁኔታ አይደለም። ሰዎች የሚሰጡኝ ኮንፊርሜሽን አይደለም። ወደ የታለ እግዚአብሔር እያላችሁ የትነህ ምንድ ነው እየሆነ ያለው አልገባኝም፣ እያቀሉ አልገባኝም፣ በህይወት እየሆነ ያለው ነገር አልገባኝም፣ እያቀሉ የቱ ጋ ነው የሳትኩት፣ የቱ ጋ የቱጋ ነው የተሳሳትኩት፣ የቱ ጋ ነው ያጠፋሁት። ከዛ ደግሞ ንስሐ ገባለሁ፣ ጌታ ሆይ ለማላውቀውም ጉዳይ እንኳን ቢሆን ምረት አድርግልኝ ብዬ እንዲገባኝ ለካ እየሰራኝ ለካ ረስቶኝ አይደለም፣ ለካ ጥሎኝ አይደለም፣ ለካ ሊሰራው ለፈለገው ጉዳይ እንድማረክ እያደረገኝ ነው። ያው የኔ ጌታ ጊዜን ውሰደው፣ ዘመኔን ውሰደው፣ እድሜንም ውሰደው፣ ተጠቀምበት። ያንተ ነው፣ ራሴ ያደለውም እነዚህን ጸሎቶች የለመድኩት ዝምታ ውስጥ ነው። ያውልህ ተጠቀምበት።